ደካማውን በጣም ነው የሚያስጠላኝ። እሺ፣ የማትረባ ደደም፣ አንተን በመያዝ የተረፈኝ አንተም መቀለብ ብቻ ነው። ሳባ እንኳን እንደማትረባ ገብቷት ዶክሜንቱን ለመደራደሪያነት ይዛ አልመጣችም። አንተ ግን ሕይወትን ለመስጠት ተዘጋጅተዋል። እሷ ግን ከአንድ ከአንድ ወረቀት እንኳን አልበለጥክባትም። አልለቅሽም አለ። አዎ፣ አልለቅሽም እበቀልሻለሁ፣ እበቀልሻለሁ። የእኔ ጀግና ትበቀለኛለህ። እስኪ መጀመሪያ ከዚህ መውጣትህን እርግጠኛ ሁ ትሰማለህ። እኔም አንተን እዚህ ማስቀመጥ በጣም ነው የሰለቸኝ፣ በጣም ዛሬ ብቻ ሰጥቻታለሁ። ያ ቼም ማትረብ አይደለም መታ የምታስመልጥ ከሆነ እናያለን። እሺ ሮሚው ካልሆነ ደግሞ ያው የምሬ ነው። መገልሽ እገልሻለሁ። አና እበቀልሻለሁ፣ እበቀልሻለሁ። ሳቢ አንቺም መረስትሽኛ ማለት ነው፣ ተውሽኝ ማለት ነው። ሳባ አንቺም ለምን ህይወት ለካ እንደዚህ ከባድ ነገር ናት። ስንቱን ፈተና፣ ስንቱን ችግር፣ ስንቱን መከራ እያየሁት። አሁን ግን ሁሉም ነገር እያበቃ ይመስላል። ምክንያቱም ከዚህ በላይ ምንም ነገር ልታገስ አልችልም። ሁሉንም ነገር ፊት ለፊት እጋፈጠዋለሁ። ምክንያቱም እኔ ራሴ ነጻነቴን ካላስመለስኩ በስተቀር እነሱ መቼም ነጻነቴ ሊሰጡኝ እንደማይችሉ አውቃለሁ። ብቻ ያንን አቤል ከእጃቸው ልውሰደው፣ ከዛ በኋላ ማደርገውን ነገር አሳያቸዋለሁ። አዎ ሁላቸውንም፣ የእጃቸውንም ሰጣቸው። ለማናቸውም ቢሆን ምሕረት አይኖረኝም። እየጠበኩ እኮ ነው። የት ሆንሽ? አዎ እዛው አካባቢ ነኝ፣ የባለፈው ቦታ። አሁን ነው ነው፣ መጣሁ። በቃ መጣሁ፣ እዛው ጠብቂኝ። ሰላምታ ይቀርብ። ሰላም ሲኖር እኮ ነው ሰላምታ የሚኖር። በጣም ነገረኛ ነገር ያ ማለት ሁላችሁም አንድ ላይ ነው ያላችሁበት ማለት ነው። ቀሪኩ ሀና ብቻ አምስት ላይ ነበረ። አይ ቤቲ እንኳን እንደዛ ነገር ውስጥ ያለችበት። እና እሱንም ቢሆን ከየት አፈላልጌ እሰጣታለሁ። ብቻ ትንገረ ኧረ ሳባ እንደሱ እንኳን አይደል። እና እንዴት ነው? አይ ምንድን ነው፣ አትናገርም እንዴ? አይ ቤት ትንሽ ችግር ተፈጠረ። የምን ችግር? ግን ተይው ይቅር። ንገረኝ። ትንሽ ማለቴ ይ ኩኩ ፈቀድኩ ብላለች። ምን? ይሄማ ሊሆን አይችልም። እሷን ምን ብለ ይሆን ያሳመንካት? እኔ ምን እላታለሁ? ያኔ ለአንቺ መልካም ሰው ስለነበረች ነው፣ ምን ያቀረብኩት ግን እሷ ልብስ ማየ ነገር ነው የተፈጠረ። ነን ነው እህትማማቾቹን ያጋደለው ጎረምሳ፣ ያጋደለ ጎረምሳ ልትባል ነው። እባክሽ እንደሱ። እኔ ልብህም እንደሚፈልግ ጠንቀሽ ታውቂያለሽ አይደል? ልብህ የሚፈልገው መስማት አልፈልግም። እና ኩኩ ማፍቀር ከአቤል መታገት ጋ ምን ያገናኛል? አይ አይ ማወቅ እንኳን አልፈልግም። እና ኩኩ አንተን ከማፍቀሯ ጋ የአቤል መታገት ምን ያገናኛል? ቤቴ አቤል ያለበትን ብነግርህ ኩኩን አፈቅርሻለሁ ካልካት ብቻ ነው ብለኸኝ። አይ ቤቲ፣ ሁሌም ረብሻና ብጥብጥ መፍጠር የማይሰለቻት ልጅ። ቆይ ለምን አፈቅርሻለሁ ለማለት ከበደ ነው ወይስ ኩኩ ስለሆነች ነው? ስንቱ ሴት አይደለ እንዴ አፈቅርሻለሁ ስትይ ነበር። እባክሽ ልፋት ማለት እኔ ቤት አንቺ ብቻ ነው ኮክሬ ማለት። አረ እሱን እንኳን ተው። ለማንኛውም አሁን እኔ ችግር ውስጥ ነው ያለሁት። ልጁን ብናድነው ነው የሚሻለው። አንተም ቢሆን ደግሞ ከዚህ ከወንጀል ብትወጣ ነው የሚሻለው። ማላምንበት ነገር ግን ማረጋጭ። ሳሚ በጣም ቀልድ ላይ ነው ያለው። የሰው ነፍስ እኮ ነው። ቆይ አንተ ኩኩና አፈቅርሻለሁ ለማለት ለምንድን ነው እኛ ላይ የከበደ? ምክንያቱም እኔ የማፈቅረው አንቺ ብቻ ነው፣ አንቺም ብቻ ነው ላፈቅር የምችለው ግን አንቺ የምትረጂኝ አይነሷር ብለሽ ብለሽ በሌላ የደረብሽብኝ ሰው እንዳስለቀልሽ ትፈልጊያለሽ ነው። ሲጀመር እኔ ኩኩንም ማናንም አልፈልጋችሁም። እኔ ከአንቺ ጋር ነው ሙ የምፈልገው። ሳቢዬ አፈቅሯታለሁ ያልኳት የመጀመሪያውም የመጨረሻውም ሰው ከአንቺ ነሽ። አሁን ስጨርቅ እንዴት እንዳስጠላሽኝ ነው የምወልቀው። አየ መቼም ቢሆን መቼም ቢሆን ጨርቅ አልወልቀውም ይህን ቤት በእጄ ሳላስገባማ መቼም ቢሆን ይህን ጨርቅ አልወልቋ። ምክንያቱም ይሄ ቤት ልጄን ያጣውበት፣ የተረገጥኩበት፣ የተራብኩበት አንድ ልጅን አንድ ልጅን ጎዳና ለጎዳና የተንከራተጥኩ ያጣውበት ቤት ነው። አሁ መቼም ቢሆን ይህን ጨርቅ አልወልቋ። መቼም ቢሆን ከዚህ በኋላ ይህን ቤት በእጄ ሳላስገባ እረፍት የሚባል ነገር አይኖረኝም። ሁሉንም አንድ በአንድ አባላቸውና በመሃል ቤቱን የራሴ ያደርገዋለሁ ማለት ነው። ስጀምር ሁሉም እኔ ነው ያወዱኝ። አንቺ ደግሞ ምንድነው ብቻሽን የሚያስለፈልፍሽ? ያው አይምሯቸው ፈጣን ሰዎች ብቻቸውን ያወራሉ ሲባል ሰምቼ። አይገርምሽም? አሁን አንቺ አይምሮሽ ፈጣን እንደሆነ አታውቂም? ምና ነው ነው እንዴ? አረን ያላቅ እንግዲህ አሁን ስዋቂ በተንኩል እኮ አንቺን የሚስተካከልሽ ሰው የለም። ኦሆ ምንድን ነው? ቆይ ዛሬ ነገር ነገር ብሎሻል። አይዞሽ አሁን ዶክሜንቱ ስለተወሰደ አንቺም በቅርቡ ጎዳና ላይ ስለምትወርቂ የእኔ ነገረኝነት ብዙ አያሳስብሽ። እንዴ አረ አንይተኝ እንደዚህ አትበይ። ቆይ ግን የምር እኮ ነው፣ የምር ጎዳና ልንወድቅ እኮ ነው። የሆኑ ነገር አድርጊ እስኪ መላ ፈልጊ። እኔ ለዚህ ቡትቶ ቤታችሁ ይህን ያህል ዋጋ መክፈል የለብኝም። ዶክሜንቱን ተቀብያት አንዴ እንደሆነ ሳሚን የመሰለ ሰው አግኝቻለሁ። እሱን ይዤ ከዚህ መሄድ ነው የምፈልገው። እንዴ እኛስ? እኛስ? እናንተ ደግሞ ስንት ናችሁ? እኔና ልጄ ነው። እሱን እንግዲህ ያስረገዘሽ ይጨነቅበት። ራኒ ቴ እባክሽ፣ እንደዚህ አትበይ። ቆይ ግን ለምንድን እዚህ አናደርግም? ምን ሀንግ እንምታትና ማለት ነው። ከዚህ ዶክመንቱ እንደቀበላት አንቺ ያምሻል እንዴ? ሳሚ እንደዚህ እንዳደረግኩ ከሰማ በጣም መጥፎ ሰው አድርገው ነው የሚስለኝ። እኔ ደግሞ እንደዛ ብሎ እንዲያስብ አልፈልግም። ወይ አንቺ ደግሞ ይኸውልሽ፣ በድብቅ ነው የምናደርገው እኮ። ይኸውልሽ አንቺ ሰዎች አሉሽ አይደለም? ከዛ አንዱን እንጠቁመዋለን። ከዛም በኋላ ሀንግን መታተና ዶክመንቱን እንቀበላታለን። ሳሚ ደግሞ ይሄንን አያውቅም። ምናልባት ደግሞ ሳሚ ሊቆጣ የሚችለው አንድ ነገር ከሆነች ነው። ወይኔ ሳሚ፣ ወይኔ አንተን በማፍቀሬ ነው እንደዚህ የተጫወተችብኝ። እ ደውዪላቸው ደውዪ። ሳሚ ግን ይሄን ነገር ካወቀ ከአንቺ ራስ አልወርድም። ወይ አንቺ ለምን በዚህ አይነት ነገር ትጨነቂያለሽ እንዴ? ለኔ አይደለም እንደሚጠቅመኝ ሲጀመር አያውቅም።

ሄሎ ሥራው በምትፈልጊው መልኩ ተጠናቋል። ልጨርሳት ያልኩን ነገር ሳታደርግ ሚስጥር ማከፈል የሚባል ነገር አለ፣ ያቶ ሳሚ? ቆይ ግን እኔ ኩኩን አፈቅርሻለሁ አለማለት አንቺን በዚህ ልክ የሚከነቅንሽ ለምንድን ነው? ምናልባት ያው እኔን አፈቅርሻለሁ ማን ብለኝ ስለማታውቅ በሱ እንዲካካ አስፈልገ ይሆናል። ቀልድ ነው እንዳይሹ። ሲጀመር የዚህ ሁሉ ችግር መነሻ አንቺ መሆንሽን ታውቂያለሽ? ለነገሩ ልክ ነህ ሳሚ፣ እኔ ነኝ የዚህ ሁሉ ችግር መነሻ። ሳሚ በቃሽ፣ በጣም ይቅርታ። እኔ እኮ ረስቼው ነው እዚህ ሁሉ ጸመነሽ አሞኒ እና በቃ አቤል እዛ ነው ያለው። እየቀለድሽ ነው። ቀልኑ ማ እኮ የጀመርኩ እራስህ ነው። ጥሩ ስለዚህ አልነግረኝም ማለት ነው። ሂድና ኩኩን አፈቅርሻለሁ የኔ ቆንጆ፣ የኔ ልዕልት በላት ነው። እንደዛ ነው። ቤት ይብላኝ ላንቺ እንዳረሹሽ ይንቀል ይብላኝ ላንቺ ኩኩ ኩኩዬ እንግዲህ የመባረሪያሽ ቀን ደርሷል። ሀናና ኩኩ ከተባሉልኝ በቃ ኩኩ ትወጣለች፣ ሀና ብቻዋን ትቀራለች። የዛን ሰዓት ደግሞ እኔ ሀናን ብቻን ሰልቅጬ ይበላታለሁ እሷ ሳሚ ሳሚ ስትል እኔ ስራ ይንሰላለሁ ማለት ነው። ቤትዬ፣ በቃ አንቺ ወደ ድሮዋ ቤትዬ ተመለሽ ነው ያለሽው። ጎበዝ ይጅል ይኸው ብያታለሁ። አሁን ነገ በጣም ጥሩ ጎበዝ። አውለ አሁን ቤቲ ናት የነገረችው ምናምን ነገር እናትህ አቤል ያለው ይሄ እዛ ታች ሰፈር ጅምር ፎቅ አለ አይደለ? እዛው ስር ነው ያደረገችው። እዛ እንቅስቃሴ ውስጥ ነው ያሰረችው እና እኮ የሴጣን አለቃን አታጠቅም እንዴ? ይህ እየተክለፈለፍ ወይኔ፣ የተጫወቱብኝ ብኩን ሆኜ እንድቀር ነው። ሄሎ እንዴት አድርስ እንኳን ደስ አለ። አዘረፍከኝ አይደል? ምን ምን እንደማያውቅ ትሆናለህ። ሰፈሬን ተከታትለ ካየኝ በኋላ ለዛ ቻሪዎስ አሳልፈ ሰጠኝ አይደል? ይኸው ደስ ይበል። ዶክመንቶችን አዘረፍከኝ። ሳባ፣ እኔ በፈለግሽው ምን ልልሻለሁ? ምንም የማውቀው ነገር የለም እኔ። እሺ አሁን የት ነው ያለሽው? እዛው ሰፈር መጣሁ ምንድን ነው ማደርገው? አቤልንም ወሰዱት። አሁን ዶክመንቱም እጄ የለም። እሺ፣ ምንድን ነው ማድረግ ያለብኝ? ወይኔ ፈጣሪ፣ እባክህ እርዳኝ። ግራ ገባኝ እኮ ሳሚ በስልክ ሲያወራ ምን እንደሰማው ብታውቂ። ምን ሰማሽ? ሀና አቤልን የደበቀችበትን ቦታ ደርሽበታል ብሎ እየሮጣል። ወይኔ ጉድ የፈላ ወይኔ ሆና ወይኔ ጉድ የፈላ ማለት እንዴት ለቻለ? ማንም ሰው እኮ አያውቅም እኮ እኔ ራሱ ምን አውቄ ልጁ እንደሆነ ወንበዴ ቢጤ እንደሆነ ታውቂያለሽ አይደለ? አሁን ራሱ እኮ አብሮት የሚሰሩትን ሌቦች አሰማርታቸው ሊሆን ይችላል። ሆና ምን አድርግ ይሻለኛል? እንዴ ለከታለሽ እንጂ የት ነው የምትከተይኝ? ወሬ ለማሽቃ ቀበጥ ፊሽ ተቀመጭ። ካልሽ ይሁን። እናንተ እዛ ተባሉ። እኔ እንደሆንኩኝ ዶክመንቴኝ ሰብሰብ አደርጋለሁ። ይሄ ደግሞ ምንድን ነው? የኑዛዜ ወረቀት ነው እንዴ? አይ አሁን አሁንማ እኮ ማንበብ አቃተኝ። ኮኮ አንቺ ኮኮ ኮኮ ኡፍ ምን አይነት ሆነ ደነዝ። ለነገሩ እዛ ኩሽና ከተቀረቀርሽ ማንም አያወጣሽም እንጂ እዛ ቁጭ ብለሽ እንባ ብታጠራቀ ሚል ይሻልሽ። ሳሚ ሊገደልልሽ ነው። ለነገሩ አንቺ ምን ትሆኚ? ይብላይ ለቤት እንጂ አንቺማ ድማሙ አለልሽ ድማሙ፣ ድማሙ። ቆይ ግን እሱ ሰው የት ሄዶ ነው ጠፋ? ገጠር ሄደ እንዴ? ለነገሩ ይሻለዋል። እዚ የሰው ከብት ከሚያገድ ዘይሎ የራሱን ከብት ቢያግድ ነው የሚሻለው። ቤትዬ፣ አንቺ ኮ ጀግና ነሽ። በቃ ትችያለሽ። ወረቀቱን እጅሽ ላይ ያስገብተሽዋል። እንቁላል ቀስ በቀስ ነው በእግሯ የምትራመደው የሚባለው ነገር እውነት ነው ማለት ነው። ደህና ነሽ? ደህና ነሽ። እንደዚህ እንድትሆኝ እጄ ስላለበት ግን፣ ላደረኩት ነገር በማወቅም ይሁን ባለማወቅ ለተፈጠረው ነገር በጣም ይቅርታ። ችግር የለውም አይዞሽ፣ ሁሉም ነገር አለ። ሁሉም ያልፋል። እውነት ነው፣ ሁሉም ነገር ያልፋል። ማያልፎ የመሰሉ እነዛ ቀናቶች እንኳን አልፈዋል። እውነት ነው፣ ሁሉም ነገር ያልፋል። ሀቤል ያለበት ሞታው ይቀራል። የምር ና፣ እና ምን ያፈዛል፣ እንሂዳ ሳቢ ግን ምን እጅ የለበትም? እዚህ ነገር ውስጥ በቃ፣ አሁን እንሂድ። ለማንኛውም እሱንም ቢሆን ካስፈታነ በኋላ እንደርስበታለን። ተነሳ እንሂድ። ቤት በኩል ለምን

ሳባን እኮ እንደማፈቅራት ጠንቅቀሽ ታውቂያለሽ። ዝም በል ሳሚ፣ ምና ሰራው ና? ይህንንም ከሃዲ ሰራው ምና ሰራው ከሃዲ ስለሆነ ሴት ሳሚ ምን አለ ማፍቅራት? ምንም ልታውቂ አለሽ ኳና በሰ አንገቴን በጥሽ አይወጣልኝም ንዴቴ ሳሚ። አንቺ ርኩስ፣ ርኩስ፣ ርኩስ አንቺ ነሽ በሰው ስቃይ የምትደሰጪ፣ ለንብረት ስትይ ደሞ ስጋሽን የምትከጂ አንቺ ነሽ። እሺ ርኩስ አውርኩስ ነኝ፣ አውርኩስ ነኝ ሳባ። ስጋ ስጋ ነው ያችሁ። ስሰቃ የት ነበርሽ? እህቴ የት ናት ብለሽ ፈልገሽኛል? አንቺ ሙና አባት አላያችሁኝም። እናቴ እኔን ለማሳደግ ብላ ገናን ሲሸጥ አንቺ የት ነበርሽ? ዞር ብላችሁ አይታችሁኛል? እርቦን በየመንገዱ ስናደር የት ነበርሽ? ትንሽ እንኳን አልፎልን እናቴ ግሮሰሪ ብከፍት የማንን ሰካራ ማፍ መክፈቻ ስትሆን አንቺ የት ነበርሽ? ሳባ አንቺ እኔ ስጋ እህታ። አው ርኩስ ነኝ። አው ጨካኝ ነኝ። ምክንያቱም እቺ ምድር ያስተማሪችኝ እሱን ነው ጭካኔ እና ክፋት እናስተማረችኝ። አዎ ጨካኝ ነኝ። ሳባ የሴተኛ ዳሪ ልጅ እየተባልኩ ነው ያደግኩት። ግን ምን ያደርጋል፣ ሳሚን አፈቀርኩት፣ ፈለግኩት፣ ታገዝኩት። ግን እሱ ምን አደረገ? ትንሽ ተፈላጊነት እንዲሰማኝ ካደረገ በኋላ ወደ አንቺ ተመልሶ መጣ። ያኔ ደግሞ ይብስ ጠላውሽ። ብዙ ጊዜ በሞተች ብዬ ተመኝቻለሁ። አንቺ በአፍቃሪ ስትን በሸበሽ እኔ ግን ሳሚን ሳሚን ብቻ ነበር ያልኩት። እሱ ግን ከዳኝ። ዛሬ ገደለኝ። እኔን ከድቶኝ አንቺ መረጠ። ሳባ እባክሽን፣ እባክሽ እንደዛ አትበይ እንጂ፣ ለኔ ሁሌም ጓደኛዬ ነሽ። ግን እየሰራን ያለነው ነገር ትክክል አይደለም እንዴ። በቃ በወንጀል ተጠያቂ ያደርገናል። ዝጋ ሳሚ። በዚህ ቢላው አንገቱን ነው የምበጥሰው። ይሄን ቢላው ማን እንደሰጠኝ ታውቃለህ? እናቴ ናት የሰጠችኝ። አንድ ሊደፍራት ያለን ሰውዬ በዚህ ቢላ አንገቱን ብላ ነው የበጠሰችው። ሰው የሚያውቀው ዱርዬ እንደገደለው ነው ታቃለ ግን፣ እኔ በዚህ ቢላ ውስጥ የእናቴን ጀግንነት ታትሞ ነው ማየው። አንተንም በዚህ ብጨርስ ደስ ይለኛል። ቆይ ከዚሁ ላለም በስምምነት አንለያየም። አንቺ እኩ ዝም በል። አንቺ ነሽ እንደዚህ ህይወት ያከበድሽብኝ። ምን በምን እንስማማ? ምንድነው መስማማት ምፈልግው? እሺ ኔ ምን አደረግኩሽ? ሳሚን ታፈቅረዋለሽ? ታፈቅረዋለሽ አለ አዎ። ታፈቅረዋለሽ? ታፈቅረዋለሽ ሳባ ይህ ቆይ ለአንቺ ብሎ ህይወትን ልሰጣለ ማንም ነበር ማክቀሪ ነበረብሽ። ደደ- ደደር ስለሆንሽ ነው። አንቺ ማክቀሪ ነበረብሽ እሱን ነበር። አንቺ ግን ደደር ነሽ። ኤልስ እኮ ለአንቺ ብሎ እየሰጠ ነው። ለአንቺ ብሎ እኮ የሚሰጠው ሳባ

ዛሬ እንደማትጂን ተረዳሁ። ይህ ሁሉ ልፋቴ ከንቱ እንደነበር ገባኝ። ምንድነው የምታወራው? ምንም ሊገባኝ አልቻለም። ታፈቅሪዋለሽ ወይ ብላ ስጠይቅሽ ዝም አልሽ እና እኔ ደግሞ ዝምታ መልስ እንደሆነ አውቃለሁ። አቤ፣ እኔ እኮ እሷ እንደዛ እንድታስብ ስለፈለኩ ነው። ደግሞ ስሜቴ ካልሆነች እኮ ገመዱን ስፈታ ታውቅብኛለሽ ብዬ አስብኝ። እኔ ምንም አልልሽ። እኔ እንደሃና ለምን አልተፈቀርኩም ብዬ ጩቤ አላወጣም። ግን ሳባ፣ እኔ ከአንቺ ጋር ያለኝ ነገር ሁሉ በቃ ይሁን ነገር እንደ ሁለት ነው፣ እንጂ እንደማትወጅኝ ያውቃል። እሱን ቀድመሽ የፈታሽ ውስጥ እንዳታቅብሽ ብለሽ ነው አቤል። ምን አሁን እኮ ከችግር ነው የወጣ ነው። ለምድነው ነገሮች የምታወሳስበው? በዛ ላይ ደግሞ እሱን ቀድሞ ይፈታውት እኮ እሱ ካንተ የተሻለ ሁኔታ ላይ ስለነበረ ነው። ከዛ ደግሞ ቀድሞ ይፈታል ብዬ ስላሰብኩኝ ነው። አይ አይምስለኝ ቦታ ላይ መገኘት አልነበረ አው ህይወት አንዴ ናት። የማልፈቀርበት ቦታ ስትል ሳባ፣ ለነበረን ነገር ሁሉ በጣም አመሰግን። ዳግመኛ ወደ ህይወትሽ ከእንግዲህ አልመለስም። በጣም አመሰግን አቢ። እባክህን አቢ፣ አንተ አቢ፣ አቢ